አሎ አሎ ደፈጣ ደፈጣ ትሰቃላችሁ። አንተ እኔ

አንድ ብሽቅ ቆሻሻ። አሁን እንዲሁ ያው ጠብቁኝ፣ እየመጣሁ ነው አሁን በኋላ ድርጅት ነው